እኔ ዛሬም ብነግራችሁ ቤተሰብ በቃ እቁ ነው የምትሉት። ምንድን ነው ችግራችሁ? እናንተ ሀይሚና ብሩክ የምትባሉ ልጆች ል እያለ ነው ያለው እኮ ያለው ምንድን ነው የምትወስኑ ወስኝ። ቤተሰብ ይህን ቪዲዮ ስትጀምሩ በመጀመሪያ ደረጃ የምፈልገው ከእናንተ ላይክ ነው ላይክ ይሄ ቪዲዮ በደንብ ላይክ ትሁኑ እና ሀይሚ ጋር እንዲደርስልኝ ይፈልጋል። እባካችሁን በማርያም በአላህ ይዣቸዋለሁ። አሸንፉና አምስት መቶ ብሩን ከላይ ላይ ውሰዱ እሺ። አንድ ሺህ ላድርገው፣ አንድ ሺህ ላድርገው፣ አነ አንድ ሺህ አንድ ሺህ ይሁን፣ እንትን አንድ ሺህ ላይክ ይግባ። ቤተሰብ በጣም የሚገርም ነገር ነው የምነግራችሁ። በጣም በጣም እኔ እግዚአብሔርን ነው ምላችሁ። እኔ ከሀይሚና ከቡሩኬ የማይጠበቅ ነገር በቃ እኔ እንጃ፣ ምን ብዬ ልንገራችሁ። እኔ አላቅም፣ ብቻ ስለ ቡሩኬና ስለ ሀይሚ ምን ስለምን ብዬ ኬት ኬት እንደምጀምር አላቅም። የእነዚህ ልጆች ነገር ማለት ነው እኔ በጣም በቃ እኔ እኔ እንጃ፣ እኔ አላቅም፣ እየተበሳጨሁባቸው ነው ያለሁት የሚያረጉት ነገር ግን በጣም ከባድ ነገር ነው ይሄ የሚያረጉትን ነገር እኔ እንጃ እኔ አላቅም ለምንድን ነው ግን እነዚህ ልጆች እንደዚህ የሆኑት ምንድን ነው ቆይ የጭንቅላታቸው ውስጥ ያለው ነገር እኔ ዛሬውን ብነግራችሁ ቤተሰብ በቃ እቁ ነው የምትሉት ምንድን ነው ቆይ ችግራችሁ እናንተ ሃይሚን ና ቡሩክ የምትባሉ ልጆች ምንድን ነው የሰራችሁ ስራ ምንድን ነው ያደረጋችሁት ድርጊት እኔ የሰማሁት ድርጊት ምንድን ነው ለምን እንደዚህ ያደረጋችሁት እናንተ ልጆች ግን በምን መንገድ ነው እናንተን እኔ በምን መንገድ በቃ ምን ብዬ? እናንተን እኮ ለመሳደብም ሆነ የሆን ነገር ለመናገር እኮ በቃ ግራ ገባኝ እኮ። ምን አይነት ስራ ነው የሰራችሁት? አሁን በቀደም ለታ ምን አይነት ስራ ነው የሰራችሁት? እናንተ ዩቱበር ናችሁ። እኔ ሌሎች ዩቱበር ሲያደርጉ አላየሁም እስካሁን ድረስ ዩቱበሮች፣ እነዚህ የቡታጅራ ዩቱበሮች እንደዚህ አይነት ስራ ሲሰሩ አይቻል አላየውም። ግን እናንተ ግን ምንድን ነው ምንድን ነው ምን ምን እንሆን ነው እያላችሁ ያላችሁት? እኔ እኮ በጣም ነው የሚገርመኝ። ልስደባችሁ መሰደብ ፈልጋችሁ ነው እ ምን ፈልጋችሁ ነው? ቆይ ንገሩኝ እስቲ። መሰደብ ከፈለገን በቁም ነገር እኮ መሰደብ ፈልገናል፣ ይሄን መሰደብ ስለፈለግን ብቻ ነው ይሄን ነገር ያደረግነው በሉን። በቃ መሰደብ ስለፈለግን ይሄን ነገር ማድረግ ፈለግን ብትሉ እኮ እኛ ምንም አንልም፣ አርጉ ነው የምንላችሁ በቃ ብዬ ብላችሁ ሀይሚና ብሩኬን እንደዚህ አድርጌ ባረጋቸው። የኔ ፍቅሮች የኔ ማሮች ብሩኬን ሃይ መቤት ማጨብጨብላቸዋል። ከማንም ከቡታጀራ ዩቱበር አንድ ነገር ያላየነው ከእናንተ ነው እስካሁን እያየን ያለነው። በጣም ነው የምናመሰግነው። እግዚአብሔር ይስጣችሁ። አንደኛ ትግስትን ረዳቸዋት፣ ሁለተኛ ሕዝቡን ረዳችሁ ሀይሚና ብሩኬ ሁለት መቶ ሀምሳ ሺህ የገባችበት እና ብሩክ ሶስት መቶ ሺህ የገቡበትን በጣም በሚገርም ሁኔታ ለትግስት ምግብ አዘው፣ በጣም ለብዙ ሰው ምግብ አዘው አብልተዋል ማለት ነው። ትግስትን እረዷት በእጀ ዙር። በሁለተኛ ነገር ደግሞ ህዝቡን የኔ ቢጤውን ረዱ። እግዚአብሔር በወጣበት ይተካ። እናንተ እናንተ ማን ነው የሚሰርባችሁ? እናንተ ማን አባቱ ነው የሚሰርባችሁ? እናንተ የቡታጅራ እኔ አሁን የቡታጅራ አላችሁ። ከዚህ በኋላ የኢትዮጵያ ዩቲበሮች የኢትዮጵያ የዩቲዩብ ድምቀቶች ብሩክና ሀይሚ እናንተ እናንተ ነኝ ልሰርባችሁ። እንደዚህ ነው ስራ የሚሰራ ሰው እንደዚህ። በቃ እግዚአብሔር ይስጣችሁ ነው ያልኩት። እንዴት አብሶ ትዕግስትን ስላዘዛችሁ በጣም በጣም እጅግ በጣም ነው የምናመሰግነው። ስራችሁን እግዚአብሔር የላችሁ ስራችሁን እግዚአብሔር ይባርክላችሁ ነው የምለው በተረፈ ቤተሰብ አዲስ ነገር የወጣ ነገር ምን መሰላችሁ? ሀይሚና ብሩኬ እንግዲህ አይታችኋል። ብሩኬ ጥሎ ሂዷል። ቤተሰብ እች ፍቅረኛው በጣም ከባድ ነገር ነው የሰማሁት። ፍቅረኛው የምትሰራው ነገር በጣም በጣም በጣም ከባድ ነገር ነው። አንደኛ ነገር ቤተሰብ ብሩኬ ተማሮ እንዲሄድ ነበረ ሀሳባቸው፣ ሀሳባቸው ተሳካ። ሁለተኛ ነገር ደግሞ እቺ ልጅ ሀይሚ ላይ የሆን ነገር ልታስደርግባት ፈልጋ ነው ነው የተባለው። የሆን ነገር ልታስደርግባት ፈልጋ ከብሩኬ ከቤት ለቆ ሲሄድ እሷ የሆን ነገር ልታስደርጋ ነው። እኔ ምለዋ ለብሩኬ ብሩኬ፣ ፕሊስ፣ ብሩኬ ሁሉን ነገር ታውቀዋለህ ተመለስ፣ ሀይሚ ጋር እና ደግሞ አንዳንዶቻችሁ ሀይሚ ወስኝ፣ ሀይሚ እንዲያርጊ፣ ሀይሚ እንዲያርጊ። ምንድን ነው የምትወስነው? ከብሩኬ ተለያየን ነው የምትወስነው? ምንድን ነው የምትወስነው? እንዴ ብሩኬ እኮ እኔ ወድሻለሁ፣ እኔ ፈልግሻለሁ፣ ያለፈው አልፎ አል እያለ ነው ያለው እኮ ያለው ምንድን ነው የምትወስነው? ወስኚ አንቺ ራስሽን አስከብሪ፣ ምን አምትሉ ምንድን ነው የምታስከብረው? ምን አደረገ ብሩኬ? እዚህ ጋር ራሷ ራሷ የምታስከብረው ሀይሚ አክብሮ ወዶ እ ፈልጋታለሁ ብሎ ከክፉ ሰው አድናታለሁ ብሎ ነው ቤቷ መቶ ቁጭ ያለው። እነዚህ ወረኞች ባይመጡ ሃይሚና ብሩኬ ትላንትና ነገሩን ይፈቱት ነበር ሃይሚም ረስተው ነበር የእሱ መታመም አሟት ነበር እሷም አጠገቡ ቁጭ ብላ ኩርኩርሙት ብላ አላያችኋትም አ አላያችኋትም ወይ ምንድነው ውሳኔ የምትወስነው እንዴ ተወዷለች ብሩክን ብሩክን እኮ ጠለው ሃይሚ ለአፏ የሆነ የሆነው ነገር ትናገር ትችላለች እንጂ ሃይሚ ብሩኬ በጣም ነው የምትወደው ስለዚህ ወስኝ እንደዚያ ወስኝ ሳይሆን ተስማሙ፣ ታረቁ፣ አብራችሁ ሁኑ። እቺን ልጅ አብራችሁ ተባብራችሁ ማጥፋት ነው ያለባችሁ። አሁን ይሄ ልጅ ይሄ ትላንትና የመጣው ልጅ ሀይሚን ሊያጠቃ ስለሚፈልግ፣ ሀይሚ በነገራችን ላይ ቤት ልትቀይር ነው ተብሏል። እንግዲህ አላቅም ብሩኬ ደግሞ ቤት አትቀይሪም እቀይራለሁ ነው እሷ ግን ወይ ነገ ወይ ተነገ ወዲያ እቤት እቀይራለሁ፣ ይሄ ልጅ እንዳይደርስብኝ ቤት ቀይራለሁ ብላለች። እንግዲህ አዎ እኔ የምለው ቤቷን ቀይራ በቃ የራሷን ህይወት መኖር ነው ያለባት። ቤቷን ቀይራ ከብሩክ ያላቸውን ነገር ፈተው እችን ልጅ ብሎክ በምትደረግበት ብሎክ አድርገዋት መለያየት ነው ያለባት። አሁን እኔ ከብሩክ ትንሽ ትንሽ ያናደደኝ ምንድን መሰላችሁ? ብሎክ ለምን አላደረጋትም? በቃ ለምን ብሎክ አያደርጋትም? እውነተኛ ከሀይሚ ጋ መሆን ከፈለገ እችን ልጅ ብሎክ በብሎክ ያውጣት ከውሱ በቃ ከብበብሎክ ሰው ውስጥ አሁን ይመስለኝ አሁን ብሩኬ ውስጥ እቺ ልጅ አለች ማለት ነው። ብሎክ አንድ አንድ ወንድን ካልፈለግኩት ብሎክ ነው ማደርገው። በቃ ብሎክ ያርጋ አንቺን ብሎክ አርገ ኔን ብሎክ እናል። ከዚህ በኋላ ማንም ሰው መስማት መስማት ትጥናል። ብሩኬም የበላይነት ይናገራል፣ ሃይሚም የበላይነት ይናገራል። እንደዚህ ደግሞ አይሆንም። በቃ ስለዚህ እናንተ አሁን ይሄን ነገር ማጥፋት ነው ያለባችሁ። ይሄ ደግሞ ዘንቢል ራስ፣ ዘንቢል ፊት፣ ዘንቢል አፍ አይምጣባችሁ። ሄኖክ የሚባል ሰውዬ አንተ ደግሞ ፍጽይ ደሙ የምትባል ልጅ ዝም ብለ ሰው ጎታ አታምጣ። እነሱ ጋር በቃ እውነት በጣም ነው የሚያሳዝኑት። እነሱ እኔ እንጃ ኔ ሀይሚና ብሩክ ያንድ ነገር አንፈልግም፣ አንፈልግም። እኛ በተረፈ ቤተሰብ ይሄን ቪዲዮ ጋርም ባርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ።